ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የቺካጎ ማራቶን ለ አርባ ሰባተኛ ጊዜ እሁድ ይከናወናል። በወንዶች ሰይፉ ቱራ፣ በሴቶች ደግሞ መገርቱ አለሙ ከኢትዮጵያ የአሸናፊነት ቅድመ ግምት የሰጣቸው አትሌቶች ናቸው። ዮሴፍ ሹምዬ ዝርዝር አለው። የቺካጎ ማራቶን በዓለም አትሌቲክስ የፕላቲኒየም ደረጃ ከተሰጣቸው ውድሮች መካከል አንደኛው ነው። የውድድር የፊታችን ውድ ሲካሄድ በሁለቱም ጾታዎች ተጠባቂ አትሌቶችም ይካፈላሉ። በተለይም በሴቶቹ የአሸናፊነት ግምቱን ኢትዮጵያውያን ወስደዋል። በርቀቱ ከሚካፈሉት መካከልም መርጊቱ አለሙ የተሻለውን ሰዓት ይዛለች። የቫሌንሺያ ማራቶን አሸናፊዋ መርጊቱ በቺካጎ ማራቶን ከሁለት ዓመታት በፊት ተሳትፋ ውድሯን በሶስተኛነት ማጠናቋም ይታወሳል። በዙ ዓመት በለንደን ማራቶን ደግሞ ሁለተኛ ሆና ነበር የጨረሰችው። በድጋሜ ባለፈው ዓመትም በለንደን ማራቶን የሮጠች አትሌቷ አራተኛውና በጨረሰችበት ውድድር ርቀቱን 2 ሰዓት ከ16 ደቂቃ ከ34 ሰከንድ በማጠናቀቅ የግል ምርጥ ሰዓቷን አስመዝግባለች። በቺካጎ ከሚፎካከሩት ሁሉም ይህ ሰዓት የተሻለው ሆኖ ተመዝግቧል። የፍራንክፈርት ማራቶን አሸናፊዋ ሀዊ ፈይሳም ቺካጎ ላይ ትጠበቃለች። አትሌቷ በ2005 የቶኪዮ ማራቶንም ሶስተኛ ደረጃን ይዛ ማጠናቋ ይታወሳል። በ በአምስት ሺና አስር ሺህ ሜትሮች ላለፉት በርካታ ዓመታት ስትወዳደር የነበረችው አትሌት እጅጋየሁ ታየም በቺካጎ ለመ መጀመሪያ ጊዜ ማራቶንን እንደምትሮጥ ታውቋል። በ2023 የቡዳፔስት ዓለም ሻምፒዮና የነሐስ ሜዳሊያን ለሀገሯ ያሸነፈችው አትሌቷ 42 ኪሎ ሜትሩን ለመጀመሪያ ጊዜ የፊታችን እሁድ የምትሮጥም ይሆናል። በዳቱ ሂርጳና ሀቨን ኃይሉም በውድሩ የሚካፈሉ ሌሎች ኢትዮጵያውያን አትሌቶች ናቸው። በወንዶቹ ደግሞ ኬንያዊው ጆን ኮሪር የተሻለ ሰዓት ያለው ተወዳዳሪ ነው። አትሌቱ ባለፈው ዓመት የቺካጎ ማራቶን 2 ሰዓት ከ2 ደቂቃ ከ44 ሰከንድ በሆነ ሰዓት ሲያሸንፍ የገባበት ሰዓትም በውድሩ ታሪክ ሁለተኛው ፈጣን ሰዓት በመሆን ተመዝግቦለታል። ባለፈው ሚያዚያ ወር ላይ የቦስተን ማራቶንን በማሸነፍም ያለፈው ዓመት የቺካጎ ድሉን ለመድገም የሚያስችል ጥሩ ብቃት ላይ እንደሚገኝ አሳይቷል። ነገር ግን ማራቶንን ሁለት ሰዓት ከአራት ደቂቃ በታች መግባት የቻሉ አምስት ተፎካካሪዎች ውዱ ላይ እንደመሳተፋቸው ፍክክሩ ቀላል ይሆንለታል ተብሎ አይጠበቅም። ማራቶንን ሁለት ሰዓት ከሁለት ደቂቃ 55 ሰከንድ በማጠናቀቅ ሁለተኛውን ፈጣን ሰዓት ያዘው ቲሞቲ ኪፕላንጋት ባለፈው ዓመት የቺካጎ ማራቶን ላይ ሶስተኛ የወጣው አሞስ ኪፕሮፕና የኒውዮርክ ማራቶን የሁለት ጊዜ አሸናፊው ጄፍሪ ኮሪየር በርቀቱ የሚጠበቁ ሌሎች ኬንያውያን አትሌቶችም ናቸው። በማራቶን ሁለት ሰዓት ከአራት ደቂቃ ከ29 ሰከንድ የግል ምርጥ ሰዓት ያለው ኢትዮጵያዊው ሰይፎ ቱራም ቀላል ግምት የሚሰጡ አትሌት አይደለም። አትሌቱ የቺካጎ ማራቶንን በ201 በአሸናፊነት ሲያጠናቅቅ በ202 ደግሞ ሁለተኛ መውጣቱም ይታወሳል። ዊሰዲን መሐመድ ኢሳም በመድረኩ የሚካፈል ሌላኛው ኢትዮጵያዊ አትሌት ነው። የግማሽ ማራቶን የክብረ ወሰን ባለቤት የሆነውና በመጀመሪያ የማራቶን ተሳትፎ ለንደን ላይ ሁለተኛው ነው ያጠናቀቀው ዩጋንዳዊው ጃኮብ ኪፕሊሞም ማራቶንን ለሁለተኛ ጊዜ ቺካጎ ላይ ይሮጣል። ይህ ተጠባቂው ውድድርም የፊታችን እሁድ የሚደረግ ይሆናል። በ 19 ኛው የአዲስ አበባ ከተማ ህዳሴ ዋንጫ ቅዱስ ጊዮርጊስና መቻል ለፍጻሜ ደረሱ። መቻል ኢትዮ ኤሌክትሪክን አንድ ለዜሮ ቅዱስ ጊዮርጊስ ደግሞ ኢትዮጵያ ቡናን ሶስት ለሁለት በማሸነፍ ነው ለፍጻሜ ደረሱት። ከውድድሩ የተሰናበቱ ክለቦች ውድድሩ በሊጉ የተሻለ ሆነው ለመመለስ በብዙ እንደሚጠቅማቸውም ተናግረዋል። ይበልጣል ሰውነት ተጨማሪውን አዘጋጅቷል። ስድስት ክለቦች የተሳተፉበት አስራ ዘጠነኛው የአዲስ አበባ ከተማ ህዳሴ ዋንጫ የፍጻሜ መርሃ ግብር ላይ ደርሷል። ፋሲል ከነማና ኢትዮጵያ ንግድ ባንክን ከምድብ ሸኝቶ ወደ ግማሽ ፍጻሜው የተሸጋገረው ውድድሩ ትላንትና ደግሞ የፍጻሜ ተፋላሚዎቹን ለይቷል። ቀን ሰባት ሰዓት ኢትዮ ኤሌክትሪክን ከመቻል ያገናኘው ጨዋታ በመቻል አንድ ለባዶ አሸናፊነት ተጠናቋል። የመቻልን ብቸኛ የማሸነፊያ ጎል ጋናዊው አጥቂ ኮለን ኮፊ በመጀመሪያው አጋማሽ አስቆጥሯል። አጥቂው የጨዋታው ኮከብ ተብሎ ጭምር ተመርጧል። ኮፊ ከጨዋታው በኋላ ለኢቲቪ ስፖርት በሰጠው አስተያየት ለመላመድ አስቸጋሪ የሆነውን የአዲስ አበባ የአየር ንብረትና አካላዊነት የሚበዛውን የኢትዮጵያ ክለቦች አጫወት ተቋቁሜ ጎል በማስቆጠሬ ደስተኛ ነኝ ብሏል። የሁለቱ ክለቦች አሰልጣኞች በበኩላቸው ውድድሩ ድክመትና ጥንካሬያቸውን ገምግመው በሊጉ ጠንካራ ቡድን ይዘው ለመመለስ እንደሚረዳቸው ተናግሯል። የመጀመሪያው ጥንቃቄ በየዲፓርትመንቱ ምን ማድረግ አለብኝ፣ ምን መስራት አለብኝ የሚለውን ጥንቃቄ ያየሁበት ነው። ልጆቼ ጋርም እነዚህ አይነት ነገሮች ኮንሰንትሬሽን ትልቅ ኮንሰንትሬሽን ጌም ዘጠና ደቂቃ እስኪያልቅ ኮንሰንትሬሽን እንደሚያስፈልግ ብዙ ደግሞ ጠንካራ ጥሩ ጎኖች አሉ ብዙ ነገሮች አሉ ዛሬ ጌም ብንነሳ በራሳችን ቀላል ኳስ አስገባብን ከዛ በኋላ ግን ሙሉ ለሙሉ ጌሙ ዶሚኔት አድርገን ያው ጎል ባናገባን ጥሩ ነገር ሰርቷል ብዬ ነው የማስበው ተጫዋቾች ለኢትዮጵያ ፕሪሚየር ሊግ የምንዘጋጀው ስለሆነ ቲማችንም የምንገመግምበት ነው የምናይበት ስለሆነ ያው አሸንፈን አሸንፈ ለዚህ ለሕዳሴ ዋንጫ ደግሞ ፋይናል አድረሳችንም አንድ ጥሩ ነገር ነው። ተጠባቂ የነበረው የኢትዮጵያ ቡናና የቅዱስ ጊዮርጊስ የሸገር ደርቢ ጨዋታ በቅዱስ ጊዮርጊስ 3 ለ2 አሸናፊነት ተጠናቋል። የፋሲል ተካሌ ቡድን በመጀመሪያ 28 ደቂቃዎች ሁለት ጎሎች ቢቆጠሩበትም ከመመራት ተነስቶ ጨዋታውን በድል አድራጊነት ደምድሟል። አቡበከር አዳሙና በፈቃዱ አለማየሁ የኢትዮጵያ ቡና ጎሎችን ያስቆጠሩ ተጫዋቾች ናቸው። ቅዱስ ጊዮርጊስ አሸናፊ ያደረጉትን ሶስት ጎሎች ያስቆጠረው ከ31ኛው ደቂቃ ጀምሮ ነው። ጎሎችን ቢኒያም ፍቅሬ ሁለትና ፏድ ኢብራሂም በራሱ መረብ ላይ አስቆጥሯል። ቅዱስ ጊዮርጊስ አሰልጣኝ ፋሲል ተካልኝ በክረምቱ 12 ተጫዋቾች ቢለቁባቸውም ታዳጊዎች ላይ እምነታቸውን አሳድረው ውብ እግር ኳስን እየተጫወቱ እንደሆነ ተናግረዋል። የሕዳሴ ዋንጫው የ2018 የኢትዮጵያ ፕሪሚየር ሊግ ዝግጅታችን አካል ነው ያሉት አሰልጣኙ ከመቻል ጋር ላለባቸው የፍጻሜ ጨዋታ የተለየ ዝግጅት እንደማያደርጉ አስገንዝበዋል። እውነት ለመናገር 12 ተጫዋቾች ነው የለቀቁብን። እኛ ስድስት ተጫዋች ነው ከውጭ አመጣ ነው፣ ሌላውን ከወጣት ቡድን አምጥተን ልምድ ያላቸውን አዳዲስ ተጫዋቾችንና ወጣቶቹ ቡድናችን ቀናጅተን አንድ ጠንካራ ቡድን ለመስራት እየሞከር ነው። በየቀኑ እየተማርን ነው። ግን ቡድናችን ብዙ መሻሻል ያለበት ነገር አለ ብዬ አስባለሁ። የኢትዮጵያ ቡናቻቸው አቢይ ካሳውን በበኩላቸው ምንም እንኳ ሽንፈት ቢገጥማቸውም ቡድናቸው ከጨዋታ ጨዋታ እያደገ እንደመጣ አስረድተዋል። የመሃል ክፍላችን ነበር ችግር ብለን የተነሳ ነው። ያንን ቀርፈን ዛሬ መጣ ነው። በደንብ ተዘጋጅተናል። እንግዲህ እድለኛም አልነበርንም። ግን ሁለት ሁለተኛ ጎል ካስቆጠረም በኋላ ቢያንስ እስከ ረፍት ያንን ነገር አስጠብቀን መውጣት ነበረብን። የተከላካዮች አለመግባባት አለ፣ እሱን ደግሞ አሻሽለን መጣል። ደጋፊዎች በበኩላቸው ከስድስት ዓመት በኋላ ወደ አዲስ አበባ የተመለሰውን የሸገር ደርቢ ድባብ በስፖርታዊ ጨዋነት አጅበው እንደሚያስቀጥሉት ቃል ገብተዋል። የ19ኛ የአዲስ አበባ ከተማ ህዳሴ ዋንጫ የፍጻሜ ጨዋታ የፊታችን ውድ በመቻልና በቅዱስ ጊዮርጊስ መካከል ይደረጋል። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ትናንት ሶማሊያን ሶስት ለዜሮ ያሸነፈችው አልጄሪያ ወደ መድረኩ ያለፈች አራተኛ ሀገር ሆናለች። ከአስራ ሁለት ዓመታት በኋላ ወደ ዓለም ዋንጫ የተመለሰችው አልጄሪያ በአፍሪካ ማለፋቸውን ቀድሞ ካረጋገጡ ሀገራት ተርታ መካተቷን ተከትሎ በብዙዎች አድናቆት የተቸራት ይገኛል። ሀና ታሪኩ ተጨማሪ ያዘጋጅታለች። በአሜሪካ ካናዳና ሜክሲኮ ጣምራ አዘጋጅነት ለሚካሄደው የ2026 የዓለም ዋንጫ ለመሳተፍ የአፍሪካ ሀገራት የማጣሪያ ዘጠነኛ ጨዋታቸውን ከትላንት በስቲያ ጀምሮ እያከናወኑ ይገኛሉ በምድብ ሰባት የምትገኘው የሰሜን አፍሪካዊቷ ሀገር አልጄሪያ ሶማሊያን 3 ለዜሮ በማሸነፍ ከ12 ዓመታት ጥበቃ በኋላ በዓለም ዋንጫ መሳተፍ የሚያስችላትን ትኬት ቆርጣለች በጨዋታውም መሐመድ አሞር ሁለት ግቦችን ሲያስቆጥል አምበሉ ሪያድ ማሬዝ ሌላኛውን ግብ ከመረብ ማሳረፍ የቻለ ተጫዋች ነው የቀድሞ የማንቸስተር ሲቲ ና የአሁኑ የሳውዲው ክለብ አልሂላል ተጫዋች ሪያድ ማህሬዝ ግብ ከማስቆጠር ባለፈ ለግብ የሚሆን ኳስ አመቻችቶ መስጠት ችሏል። አልጄሪያ ለመጨረሻ ጊዜ በብራዚል አስተናጋጅነት በተካሄደው የ2014 የዓለም ዋንጫ ተሳታፊ እንደነበረች ይታወሳል። አልጄሪያ በምድቧ ካደረገቻቸው ዘጠኝ ጨዋታዎች ሰባቱን ስታሸንፍ በአንዱ ጨዋታ ብቻ ሽንፈት ገጥሟታል። በአንዱ ደግሞ አቻ በመውጣት በ22 ነጥብ የምድቧ አናት ላይ ተቀምጣለች። አልጄሪያ የመጨረሻ የምድብ ጨዋታውንም ከኡጋንዳ ጋር የፊታችን ማክሰኞ ታከናውናለች ተገኝታለች በአልጄሪያ ሽንፈት የገጠማት ሶማሊያ በምድቡ ካደረገቻቸው ጨዋታዎች አንዱንም ማሸነፍ አልቻለችም አልጄሪያ ለ2026ቱ የዓለም ዋንጫ አፍሪካን በመወከል ተሳትፏቸውን ካረጋገጡት ከሞሮኮ ግብፅና ቱኒዚያ በመቀጠል አራተኛዋ የአፍሪካ ሀገር ሆናለች በዚህ ምድብ የምትገኘው ኡጋንዳ ቦትስዋናን አንድ ለዜሮ በማሸነፍ ነጥቧን ወደ 18 ከፍ በማድረግ ከአልጄሪያ ጋር በአራት ነጥብ ዝቅ ብላ ሁለተኛ ደረጃ ላይ ትገኛለች ሞዛምቢክ በሜዳዋ ከጊኒ ጋር ያደረገችውን ጨዋታ ሁለት ለአንድ ተሸንፋለች አብዱል ትራውሬ ለሞዛምቢክ ሁለቱንም የአሸናፊነት ግቦች ያስቆጠረ ተጫዋች ነው። በምድብ ስድስት ምንም የማለፍ ተስፋ የሌላቸው ኬንያና ቡሩንዲ ያደረጉትን ጨዋታ ሪያን ኦጋም ባስቆጠራት ብቸኛ ግብ ኬንያ ድል አድርጋለች። ተከታታይ ሁለት ጨዋታዎችን ማሸነፍ የቻለችው ኬንያ በአስራ ሁለት ነጥብ ሶስተኛ ደረጃ ላይ ተቀምጣለች። ቱኒዚያ አስቀድማ ማለፋን ባረጋገጠችበት ምድብ ዘጠኝ ላይ የሚገኙት ላይቤሪያና ናሚቢያ ያደረጉትን ጨዋታ በላይቤሪያ ሶስት ለአንድ አሸናፊነት ተጠናቋል። ሌላኛው ትናንት በዚሁ ምድብ ይደረጋል ተብሎ የነበረው የማላዊና የኢኳቶሪያል ጊኒ ጨዋታ ደግሞ ላልተወሰነ ጊዜ ተራዝሟል። በፊፋ ከ20 ዓመት በታች ዓለም ዋንጫ ሞሮኮና አሜሪካ ተጋጣሚዎቻቸውን በማሸነፍ ለሩብ ፍጻሜ ደረሱ። ከደቡብ ኮሪያ ጋር የተጫወተችው አፍሪካዊት ዊቱ ሀገር ሞሮኮ ሁለት ለአንድ ረታለች። የሞሮኮን የማሸነፊያ ግቦችም ያሲር ባዚሪና ሚንሼ ሻን በራሱ መረብ ላይ አስቆጥሯል። ደቡብ ኮሪያን ከሽንፈት ያልታደገች ብቸኛ ኳስ ደግሞ ታይዋን ኪም ነው ከመረብ ያሳርፈው ጣሊያንን የገጠመችው አሜሪካ በበኩሏ ሶስት ለዜሮ ረታለች ቤንጃሚን ክሬምሺ ሁለት ግቦችን በስሙ ሲያስመዘግብ ቀሪዋን ኒኮሳሪስ ነው ከመረብ ያሳረፈው በሩብ ፍጻሜ ሞሮኮ ከአሜሪካ እሁድ ምሽት ሶስት ሰዓት ላይ ይገናኛሉ በአሜሪካ ቅርጫት ኳስ ውድድር ቀጣይ መርሃ ግብር ለመቀላቀል የሚደረገው ጥረት ተጠናክሮ መቀጠሉ ተነጋግሯል በዚህም አማካይነት በሻንጋይ ማስተርስ የቴኒስ ውድድርም እየተከናወነ እንደሚገኙ ተዘገበው። በዚህም ኖቫክ ጆኮቪች ተጋጣሚውን በማሸነፍ ለግማሽ ፍጻሜ ደርሷል። በሩብ ፍጻሜው ከቤልጅማዊ ዚዙ በርገስ ጋር የተገናኘው የቀድሞ የዓለም ቁጥር አንድ ጆኮቪች ሁለት ለዜሮ ረቷል። በውድድሩ ስድስት ለሶስትና ሰባት ለአምስት ጆኮቪች ያሸነፈበት ውጤት ነው። በሌላ ግጥሚያ ፖላንዳዊ ቫላቲን ቫቼሮት ዴንማርካዊ ሆልገር ሩርን ሁለት ለአንድ በሆነ አጠቃላይ ውጤት በማሸነፍ ግማሽ ፍጻሜ ደረሰ ሌላኛው ተጫዋች ሆኗል። በቀጣይ በሩ ፍጻሜውም ከሁለት ቀናት በኋላ ኖቫክ ጆኮቪች ከቫላንቲን ቫቸሮት ጋር የሚገናኝ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። ከዜና ኢትዮጵያ ጋር መልካም ቆይታ ይሁንላችሁ።